ሰላም ተናስተልኝ፣ ውድ የስኒ ዩቲዩብ ተከታታዮች፣ ያልተነበቡት ገጾች በሚል ርዕስ የቤተሰብ ጉዳይ ላይ የሚያተኩሩ ሰፋ ያሉ ፕሮግራሞችን ይዘን መጥተናል። አብራችሁን የምትቆዩ አክብሮት ከብዛባት። ያለች እከሌ እንዳይበላብህ ለከሌ እንዳልሰጥብህ እከሌ እንዳይጠጣብህ ተብሎ ስላደገ ምንን ነው የሚማረው? ስስትን እኔ ብቻ ልብላ፣ እኔ ብቻ ልጠጣ እኔ ብቻ ሊያዘው እኔ ብቻ ልጨዋትበት። ከዛ በኋላ ከልጆች አይስማማ መጫውን ሲያውን ሲነኩበት እኔ ብቻ እንዳይበላብህ እንዳይወስድብህ ተብሎ ማለት ከማንም ጋር አይስማማ? ጨዋታ ሲጨዋቱ ከልጆች ጋር አይስማማም። ለምን ስስታም ማድረግ ያየ መጫወቻውን ሲነኩበት እር ይላል። ለምን ተነካበት። አብሮ መብላት እንዳለበት አብሮ መጠጣት እንዳለበት አብሮ መጫወት እንዳለበት አላስተማርነው፣ በተቃራኒውን ያስተማረው። ለምን የጠቀምነው መስሎን እኮ ነው፣ እንደምንጎዳ አውቀን አይደለም። ባለማወቅ የምናደርጋቸው ጥቂት ነገሮች ትልቅ ዋጋ አላቸው። ልጆች አስተዳደግ ላይ ያለች እንዳይበላብህ፣ እንዳይለብስብህ፣ ለከሌን እንዳልሰጥብህ ብለን ስላሳደግነው የራሱ ዓለም ውስጥ ይኖራል። ስስታም ቀማኛ ዘራፊ እኔ ብቻ ልጥገብ እኔ ብቻ ልብላ እኔ ብቻ ልስራ በቃ እኔ ብቻ ልቅደም እኔ ብቻ ላውራ እንደዛ አይነት ልጅ ይሆናል። እንግዲህ እሱ የሚጠቅመው መስሎት ነው። እስከ አስራ አምስት እስከ አስራ ሁለት የሰበሰቡትን አይደለም የሚኖሩት አስራ ቤቶች ውስጥ የሰበሰቡትን ነው እስከ አስራ ቤት ክልል ውስጥ ያለውን የሰበሰቡት ነው የሚኖሩት እየመነዘሩ። በጣም ጥንቃቄ የሚፈልግ ቦታ በተለይ ከሰባት ዓመት በታች ያሉት ከባድ ይሆናል። ከባድ ይሆናል። የምንሰጣ ፊታቸው ስለ ብሔር የምናወራ ከሆነ ፊታቸው ፖለቲካ የምናወራ ከሆነ በቃ ይሄ ነገር ባህል ነው ማለት ነው፣ ያድግበታል። ሰውን ማግለል ይጀምራል። ስለ ማግለል ነው ያስተማር ነው። ከሰዎች ጋር አብሮ ስለ መብላት፣ ስለ መጠጣት፣ አብሮ ስለ መኖር፣ ስለ ማህበራዊ ኑሮ ማህበራዊ ኑሯችንን አይቶ ከዛም ይማራል። ከጎረቤት ጋር ያለ ፍቅር ተካፍሎ መብላት፣ የራበው ስታገኝ ትሰጣለህ ወይ? ልጅህ ፊት እንደው ሌላ ጊዜ እንኳን ባታረገው፣ ልጅህን ከጎን ስትይዘው የራበው ልጅ ወይም ትልቅ ሰው ስታይ ሳንቲም ትሰጣለህ ወይ? አታርገው፣ ሌላ ጊዜ ግን ልጅህ ፊት እንኳን ልጅህን ይዘህ ስትጣ የተቸገረ ሰው ትረዳለህ ወይ? መንገድ ላይ ስታይ አንተ ዛገኝ አንድ ብር ስትሰጥ። ነገ ጠዋት እሱ እኔም ሳንቲም አግኝቼ እንደ አባዬ መቼ ነው የምሰጠው ብሎ ነው የሚያስበው። ዝም ብለህ የምታልፍ እኮ አይሰጥም ማለት ነው ማለት እንትን አስፈላጊም አይደለም ማለት ነው ብሎ ያስባል። መስጠትን ይማራል በማየት በማድረግ በመጠየቅ አይደለም የሚማሩት እና በመስማት። ስለዚህ አንድ ብር ትሰጥና አየህ እኛ አባት ስለሌላቸው ነው እኔ እናንተ በምንሰጣቸው አንድ ብር ዳቦ ገዝተው ይበላሉ። እኔ አሁን ለእሳቸው በሰጠሁት አንድ ብር ፈጣሪ እኔን ይባርከኛል ብለህ ብትነግረው ነገ ጠዋት ለጋሽ ይሆናል። ስስታም አይሆንም። ትልቁ ነገር ደግሞ ፈጣሪን የሚፈሩ ልጆች፣ ለእምነታቸው ትልቅ ቦታ ያላቸው ልጆች ማፍራት ከቻልክ አንተ እውነትም አባት አንቺ እውነትም እናት ነሽ። እና እንደዛም ባታረግላቸው እኮ ባለጌ ልጅም ቢሆን ያው እናት ነሽ፣ ምንም ማድረግ አይቻልም፣ ተወልዷል። ግን የተሰራ የቤት ስራ ስለሌለ ያ ልጅ እኛ ባዶ ጭንቅላት ይዞ ወደ ውጭ እንዲወጣ አደረግን። ውጭ ላይ ያገኙት ሰዎች መጥፎ ነገር ጫኑበት። ስለዚህ የኛ ልጅ ነው ብለን የኛ ልጅ አይደለም ብለን መካድ አንችልም። ግን ሁሌ አንገታችን እንደፋለን። ለምን የሰራ ነው ስራ ስለሌለ የከሌ ልጅ ባለጌ ነው እንዲባል አንፈልግም። ሁላችንም ሞላል እንደዛ እንዳንባል ቀና ብለን ሰው ፊት እንድንታይ ጥሩ ነገር መስራት ልጆቻችን ከሚለብሱት ልብስ፣ ከሚያዩት ቴሌቪዥን ጣቢያ፣ ከሚሰሙት ወሬ ቤት ውስጥ ባልና ሚስት ጋር ፍቅር አለ ወይ? ልጆቻችን ፊት አንጨቃጨቅም ወይ? ባልየው ምን አይነት ፊት ነው የሚያሳያት ለሚስቱ፣ ልጆቹ ፊት እሱ የሚያየው አሸናፊነቱ ነው። ያ ባህሪ አንተ ጋር ብቻ አይቀርም። ያ ባህሪ ልጅ ላይ እየጻፍከው ነው። ሴትም ይሁን ወንድ ልጅ ላይ እየተጻፈ ነው፣ እየጫንክ ነው አንተ እኮ ሳታስበው። ሚስትን ማሸነፍህን፣ ሚስትን ፊት መንሳትን፣ ለሚስት አለመታዘዝ ነው ያየው ግን እዚህ ጋር ሌላ ትውልድ እያበላሻል። ስንኖር ባልና ሚስት ብቻ ሆነን ሁለታችን ብቻ ካልሆንን ከስራችን ልጆች ካሉ ለኛ ብቻ አይደለም የምንኖረው ለነሱም ጭምር ስለሆነ የነሱን ህይወት ማበላሸት የለብንም። የኛ ህይወት አንድ የተበላሽቶ ሊሆን ይችላል፣ የነሱ ህይወት ለምን ይደገማል? ያንን መስራት መቻል አለብን እንደ ወላጅ ስናስብ፣ ያንን ማሰብ አለብን። አንዳንዴ የሚገርመኝ ነገር አለው ወላጆች ላይ። አሁን እኛ ምቹ ሁኔታ ውስጥ ነን ያለ ነው። ልጆችን ቆንጥጦ ለማሳደግ ባህልና ወግ ጠብቀው እንዲኖሩ እምነት እንዲኖራቸው ለማድረግ ሁሉ ነገር በዙሪያችን ያለው ለእኛ ይፈቅዳል። እንደዛም ሆኖ ግን አልተጠብ- አልተጠቀምንበትም በእጃችን ላይ ያለውን ነጻ በእጃችን ላይ ያለውን ታሪክ ባህል እስቲ ወጣን በል ከኢትዮጵያ አደግን ብለው ሰለጠንን ብለው የሚሄዱት የሚያስቡት ሀገራት ላይ ንግባ ስቲ ለልጅ አስተዳደግ አይፈቅድም፣ ባህላቸው ምቹ አይደለም። ስለዚህ እዛ ያሉ እናቶች እኮ አንተ እዚህ ያገኘውን ነጻነት ይናፍቁታል። ብር ይዟቸው ነው እንጂ ኑሮ አስገድዷቸው ነው እንጂ እንደዛ ምቹ ባልሆነበት ነገር ውስጥም እንኳን እንደምንም ብለው ከፈጣሪ ጋር ታግለው መልካም ልጆችን ያፈራሉ። ምቹ ባልሆነበት፣ ባህላቸው አይፈቅድም ህጋቸው አይፈቅድም። ልጆች እንድትቆነጥጥ፣ ልጆች እንድትቀጣ። ወለድክ እንጂ ልጆችህ ናቸው አንተን የሚመሩ። እንደዛ አይነት ህግ ነው ያላቸው፣ እንደዛ አይነት ባህል ነው ያላቸው። በዛም ውስጡ ነው ጥንካሬያቸው ነው ታ በዛም ውስጡ ነው እንደምንም ታግለው መልካም ልጅ ያፈራሉ። አንተ ግን የተመቸ የተደላደለ ቦታ ላይ ሆነክ መልካም ልጆች ማፍራት አልቻልክም። አየህ እጅ ላይ ያለ ነገር ስታጣው ነው የምታደንቀው። ስታጣው ነው የምትናፍቀው። እጅ ላይ ያላ አትጠቅምበት እና ያሳዝኑኛል፣ በውጭ ያሉ እናት አባቶች። ለምን እኛ ጋር መጥተው ሲያዝኑ አያቸዋለሁ። እንዲህ በተመቸ ነገር ውስጥ እንዴት መልካም ልጆች ማፍራት አቃታችሁ? ይላሉ። ለምን እዛ ሁነው የሚናፍቁት ነው እኛ ግን በመልካም ቦታ ሆነን ያንን አልሰራ ነው እና እሱ ያሳዝነኛል። እነዚህ ሰዎች ካነሳን አይቀር ቴክኖሎጂ አለ ባህላቸው አለ፣ ህግ አለ። ብዙ ቴክኖሎጂ እጃቸው ላይ አለ። እዚህ ጋር መቆንጠጥ አይችሉም። ተው ማለት አይችሉም። በዚህ ውስጥ ሆነው ነው የሚያሳድጉት። ቴክኖሎጂም ትልቅ ጉዳት አለው። አጠቃቀሙን ካልቻልን፣ ቴክኖሎጂውን ለመጠቀም የሚችል ትውልድ ማፍራት ካልቻልን፣ አንድ ጽሑፍ ሳይ አራት አይነት የልጆች አስተዳደግ አለ ወይም አራት አይነት ቤተሰብ አለ ብለ ያስባል። ዝም ብለን እስኪ ከላይ ከላይ ገረፍ ለማድረግ እንሞክራለን። ለማንኛውም ይጠቅመናል ብለን ስላሰብን ነው። የመጀመሪያው አምባገነን ወይም ኮስታራ ቤተሰብ የምንለው ይህም ማስኪ ነው። በነገራችን ላይ ልጆች ላይ ስለተኮሳተርክ ብቻ ጥሩ አባት ወንክ ማለት አይደለም። እና ምን ይላል እንዳውም እሱ እነዚህ ወላጆች ልጆቻቸውን ምን ማድረግ እንዳለባቸው ኮስተር ብለው ይነግራሉ። ልጆችም ወለም ዘለም ሳይሉ እንዲከተሉ ይጠበቃሉ ይላል እና አዲስ ነገር ለመሞከርም ይከብዳቸዋል ይላል። ይሄ ኮስታራ አባት ወንክ ማለት ወታደር አባት ወንክ ማለት ጥሩ ልጅ እያሳደክ ነው ማለት አይደለም። መኮሳተር በራሱ ምናልባት ያ ልጅ ማወቅ የሚፈልገውን እንዳትጠይቅ እንዳይጠይቅህ ያደርገዋል። የተለያዩ ነገሮችን ማወቅ እየፈለገ መጠየቅ እየፈለገ ፊት ስለማትሰጠው ፊት ስለምትነሳው፣ ስለምትኮሳተር መጠየቅ ይፈራል። ታዲያ እንደዚህ አይነት ልጆች የተሳሳተ ሰው ላይ ይወድቃሉ እና ለእነኛ ለሰው ያ ሊጠይቁ ለእነኛ ለልጆች ያ ሊጠይቁ የፈለጉትን ነገር አንተ መንገር በፈለግከው መልኩ ሌላ ሰው አይነግርልህም። መጥፎ ሰው ላይ ሊወድቁ ይችላሉ። ኮስታራ አባት መሆንም የራሱ ጉዳት አለው ማለት ነው። ኮስታራ እናት መሆንም የራሱ ጉዳት አለ። መኮሳተር ወይም ፊት መንሳት ማለት አይደለም፣ ልጆችን ስነ ምግባር ባህሪ ያላቸው ልጆች ማሳደግ ማለት ነው። ዝቅ ብሎ ምን ይላል ጽሁፉ? እነኚ ልጆች ይላል ሲያድጉ ከቤተሰብ ሲለዩ አዳዲስ ነገር ማለት የተለየ ነገር ለመሞከር ይገፋፋሉ። አቁ ጠይቀው መልስ ስላልተሰጣቸው በራሳቸው መሞከር ይፈልጋሉ እና አጉል ቦታ ወድቀው የሚቀሩትም እንደዚህ አይነት ልጆች ናቸው። መጥፎ ሰው ካገኛቸው መጥፎ ይሆናሉ። እንደው እንደ አጋጣሚ ፈጣሪ ይርቷቸው፣ ጥሩ ሰው ካገኛቸው ጥሩ ይሆናሉ። ሁለተኛው የሚያሞላቅቁ ብሎ አስቀምጧል። አሁን የሚያሞላቅቁ ወይንም ሁሉንም የሚፈቅዱ ብሎ አስቀምጧል። ይሄም ከባድ ነው። አንዳንድ ሰዎች እንዳውም ልጆችን መናገር ማይፈልጓሉ አይኑ ልጅ ይደነቁራል። አትጮህበት፣ አትናገረው፣ አትምታው ድሮ ቀረበኛ ጊዜ የሚሉ አሉ። ልጅ የች ስራ ነው። ፈጣሪ ለኛ የሰጠን አደራ ነው። ስለዚህ እኛንን የምንሰራው እኮ እሱ አይደለም። እኛን የምንሰራው እና የሚያሞላቅቁ ሁሉንም የሚፈቅዱለን ይህን ግዛልን ይገዛሉ። ይህን እናድርግልን ያደርጋሉ።